ተነስተልኝ የኢትዮጵያና የኤርትራ ጉዳይ ከቀን ወደ ቀን እየተካረረ የመጣ ይመስላል። በባለስልጣኖቹ መካከል የሚደረገው የነገር መጎነታተልም ተጠናክሮ ቀጥሏል። ይህ ጉዳይ ወዴት ይወስደን ይሆን? በሰሞኑ ብቻ የተነጋገሩት ቀጥተኛ የሆነ ዘለፋዎች ያሉበት ንግግር የሚያሳይ ሪፖርት አዘጋጅተናል። አብራችሁን ቆይታችሁ ይህንን ዝግጅታችን እንድትከታተሉ ስንል በትህትና እንጋብዛለን። መልካም ቆይታ። ከእለት እለት ግንኙነታቸው መበላሸት ይፋ የወጣው የኤርትራና የኢትዮጵያ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንደኛቸው ሌላቸውን እየወቀሱ እና እየከሰሱ ይገኛሉ። የሀገሪቱ መንግሥታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚቀርቡላቸውን ክስና የቃላት ምልልስ ከእለት እለት እየተጠናከረ የመጣ ይመስላል። ማክሰኞ ግንቦት 26 2017 ዓ.ም የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስቴር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የ ብልጽግና ደጋፊዎች ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርጓል ብሏል። የኢትዮጵያ መከላከያ ሚኒስቴር አይሻ የኤርትራው ፕሬዚዳንት በሰላሳ አራተኛው የነፃነት የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዚዳንት ኢሳያስ በአገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዚዳንቱ ግንቦት 16 2017 ዓ ም በተከበረው የሀገሪቱ ሰላሳ አራተኛ ዓመት ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት አምስት ዓመታት ያወጁትን ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግሮ ነበር። ይህንን ንግግራቸው ተከትሎ የኢትዮጵያ መከላከያ ሚኒስትሯም የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላት ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ተናግሯል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ማህበረሰብ ግፊት እንዲያደርግ ጠይቋል። በሕዝቡ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በጽሁፋቸው ላይ አስፍሯል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጠራ ኮሚቴ መቋቋሙን ተናግረው ነበር። ኢትዮጵያና ኤርትራ ከሁለት አስርተ ዓመታት በላይ በፍጥጫ ውስጥ ከቆዩ በኋላ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውም ቢሻሻል፣ ከቅርብ ጊዜ ወዲህ ግን በመካከላቸው ያለው ቅራኔ እየጎላ መጥቷል። ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ላይ ከፌዴራል መንግስቱ ጎን በመቆም የተሳተፈች ሲሆን ደም አፋሳሹ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በመካከላቸው ያለው ግንኙነት እያሽቆለቆለ መጥቷል። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይም ተሳዳቢዎች ያሏቸውን የሀገሪቱ ጥንታዊና ዘመናዊ ታሪክ በመከለስና በማዛባት እየወነጀሉ ሲሆን የኤርትራን ምጣኔ ሀብትና አቅም አቅም ዝቅ አድርገው ይመለከታሉ ሲሉ ኮንኗቸዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራት ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅሏል። የማነ ገብረ መስቀል የኢትዮጵያ ምጣንያት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት ሁለት አስርተ ዓመታት ተደጋጋሚ የእዳ እፎይታ ማግኘቷን መዘንጋትም የለብንም ብሏል። የአፍሪካ ቀንድ ዘላቂ ልማት ትልቅ አቅም አለ ያሉት የማስታወቂያ ሚኒስትሩ፣ ነገር ግን እውነተኛ እድገት የሚወስነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ብለዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሁፍ የኤርትራው ፕሬዝዳንት ኢሳያስ ዋና ትኩረት ትግራይ እና የአማራ የብሔር ሚሊሻ በማሰባሰብ የውጭ ኃይሎች መሳሪያ ሆነዋል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅሏል። አምባሳደር ዲና ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ሊኖረው ይችላል። በማለት አስጠንቅቋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጪ ኃይሎች ብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ያለው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ የተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉንም ያወቀውና የመዘገበው ነው ሲሉ ተደምጧል። ያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይክል የኦሮሞማ አስተሳሰብ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም፣ እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሷል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሙማ አስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ካደረገች በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሷል። በአሁኑ ወቅት ከፌዴራል መንግስቱ ጋር የተቃቃረው እና ከፖለቲካ ፓርቲነት የተሰረዘው የህወሀት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት ለማጠናከር እንቅስቃሴ እያደረጉ መሆናቸውን በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ከገቡት በአስር ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት በአሁኑ ጊዜ በከፍተኛ ሁኔታ አንዣቦ ይገኛል። ውድ አድማጭ ተመልካቾቻችን፣ ይህ ኢትዮ ሚረር ነው። ሰብስክራይብድ እና ላይክ በማድረግ የዘውትር ድጋፋችሁ እንዳይለየን እያልን ለዛሬ ያዘጋጀንላችሁ ዝግጅቶች እነዚህን ይመስላሉ። አብራችሁን እንድትዘልቁ ስንል በትህትና እየጠየቅን በሚቀጥሉት ዝግጅቶቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን እንሰናበታለን። መልካም ጊዜ።